አቶ ኢሳያስ አፈወርቂ የጦርነቱን መጀመር አውጀዋል። አብይም በአሰብ ጉዳይ በቀጥታ ከቤተ መንግስት ትእዛዝ አውርደዋል። በኢትዮጵያ የውስጥ ጉዳይ ገብቶ የመፈትፈት ልምድ ያለው ሻቢያ ዛሬ በይፋ ኢትዮጵያን አፈርሳለሁ ሲል ሉዓላዊ አገር ላይ ክተታውጇል የአብይ ኢትዮጵያ እየፈረሰች ነው ሲል በማስታወቂያ ሚኒስቴር ቢሮው በኩል የለፈፈው የኢሳያስ ድርጅት የኢትዮጵያን የአሰብ ጉዞ የምገታው ኢትዮጵያን በማፍረስ ነው ሲል አቋሙን በይፋና በአደባባይ አሳውቋል። በአንጻሩ ዶክተር አብይ አህመድ አሊ ልዩ ትእዛዝ በቀይ ባህርና አሰብ ላይ አስተላልፏል። ጀነራሎችና የጦር መኮንኖች ትእዛዙን ተቀብለው ወደ ስራ እንዲገቡ ታዘዋል። ውድ ተመልካቾቻችን፣ የኤርትራ ማስታወቂያ ቢሮ በዛሬው ዕለት በግልጽ ኢትዮጵያ ላይ ጦርነት ያወጀ መግለጫን አጋርቷል። ይህ የጦርነት ፊሽካ ከአስመራ የተነፋው ደግሞ አብይ ከአራት ኪሎ ትእዛዝ ከሰጡ በኋላ ነው። ለመሆኑ ሻቢያ በመግለጫው ምን ምን ጉዳዮችን አነሳ? አብይ አሰብ ላይ ከቤተ መንግስት የሰጡት ትእዛዝ ማዘዝ ምን ይመስላል የሚለውን በዚህ ዝግጅታችን እንቃኛለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከእኛ ጋር እንድትቆዩ ግብዣችን ነው። የኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ በይፋ የጦርነቱን መጀመር አውጇል። በኢትዮጵያ የውስጥ ጉዳይ የመፈትፈት ልምድ ያለው ሻቢያ ዛሬ በይፋ ኢትዮጵያን እንደሚያፈርስ ይፋ አድርጓል። የአብይ ኢትዮጵያ እየፈረሰች ነው ሲል መግለጫ የወጣው የኤርትራ ማስታወቂያ ሚኒስቴር የኢትዮጵያን የአሰብ ጉዞ የሚገታው ኢትዮጵያን በማፍረስ ነው ሲል አቋሙን ይፋ አድርጓል። የቀይ ባህር ጉዳይ በግለት ይቀጥላል የሚል አዲስ አቋም ከአራት ኪሎ ከተሰማ በኋላ ኤርትራ የኢትዮጵያ መንግስት ላይ ከባድ ውንጀላ ይዛ ተከስታለች በማያገባው የመግባትና ባገራት የውስጥ ፖለቲካ የመፈትፈት የረዥም አመት ልምድ ያለው ሻቢያ ዛሬ ደግሞ የኢትዮጵያ መንግስታት የውድቀት መንስ የሚል ጽሁፍን አሰራጅቷል ኤርትራን ነጻ አገር ካደረገ በኋላ እንደ አገር ማቆም የተሳነው ሻቢያ ኢትዮጵያ እንደ አገሬ መቀጠል አደጋ ውስጥ ናት ይላል። ከኤርትራ በኩል ትንኮሰው ቀጥሏል። የሻቢያ መንግስት በቃላት ጦርነቱ ትንኮሳውንና ጠባጫሪነቱን ገፍቶበታል። በተለይም በኢትዮጵያ የውስጥ ጉዳይ ለረዥም አመት የመፈትፈት ልምድ ያለው ይኸው የኢሳያስ ድርጅት ሻቢያ ዛሬ ደግሞ ኢትዮጵያ የመፍረስ አደጋ ውስጥ ጥናት የሚል ጽሁፍ አጋርቶ ተከስቷል። የኤርትራ ማስታወቂያ ቢሮ ስለ ኢትዮጵያ ውድቀት የሚያትት ጽሁፍ በይፋ ገጹ በዛሬው ዕለት አሰራጭቷል። የሻቢያው ቃል አቀባይ የማነ ገብረ መስቀል የሚመሩት ይኸው መስሪያ ቤት ባሰራጩ ጽሁፍ ላይ የኢትዮጵያ ህዝብ በዘር ፖለቲካና በምዕራባውያን ድጋፍ ጥገኝነት ተተብትቦ ከችግር አልወጣም በማለትም የኢትዮጵያ የውስጥ ፖለቲካ ተንታኝ ሆኖ ቀርቧል። የሻቢያው የአንድ ግለሰብ ድርጅት ስለ ኢትዮጵያ መንግስታት ውድቀት መንስኤ መጽሐፍ ለምን እንዳስፈለገው ባይገልጽም ከአጼ ኃይለስላሴ እስከ ጠቅላይ ጠቅላይ ሚኒስትር አብይ አህመድ ያሉ የኢትዮጵያ መሪዎችን ግን በስፋት ዘልፏል። የኢትዮጵያ ህዝብ በጥቂት ቡድኖች መብቱንና ሰብአዊ ክብሩን ተነፍጎ ለዘመናት ሰላምን ማረጋገጥ ተስኖታል ሲል በሌላ አገር የውስጥ ጉዳይ ተንታኝ ሆኖ ብቅ ያለው ሻቢያ የጠቅላይ ሚኒስቴር አብይ አህመድን አስተዳደር ከሽፏል ሲልም በጽሑፉ ገልጿል። ኢትዮጵያውያን ስርነቀል ለውጥ ያመጣል ብለው የጠበቁት ለውጥ በተግባር ተፈትኖ ወድቋል። ይባስ ብሎ ኢትዮጵያ ከዚህ ቀደም ከነበሩት መንግስታት የከፋ ችግር ውስጥ ጥነች በማለትም ተናግሯል። አዛውንቱ መሪ አቶ ኢሳያስ አፈወርቂ የአንድ ሀገር ሉዓላዊ መንግስትን በዚህ ልክ ለምን መዝለፍ እንዳስፈለጋቸው ባይታወቅም በኢትዮጵያ የውስጥ ፖለቲካ መፈትፈት መቀጠላቸውን ግን በአደባባይ እያሳዩ ነው። የማስታወቂያ ሚኒስቴሩ ያሰራጨው ጽሁፍም ይህንን ነው የሚናገረው። በሚኒስቴሩ ገጽ ላይ በተሰራጨው በዚህ ጽሁፍ የለውጡ መንግስት ከሽፏል ያለ ሲሆን፣ ኢትዮጵያ ዛሬ ላይ በእርስ በርስ ጦርነት እየታመሰች ነው ብሏል። በተለያዩ አካባቢዎች የእርስ በርስ ጦርነትና የብሔር ግጭት ስለመቀጣጠሉ የሚገልጸው ይህ ጽሁፍ ኢትዮጵያ እንደ ሀገር የመቀጠል አደጋ ውስጥ ገብታለችም ሲል ያትታል። የአብይ አስተዳደር የቀድሞ ሶስት መንግስታትን ማለትም የአፄ ኃይለስላሴን፣ የደርግንና ህዋትን ፈለግ ተከትሎ ስልጣኑን በማስጠበቅ ላይ ነው ሲልም ይከሳል። የቀድሞ ሶስት መንግስታትና የአሁኑ የአብይ አህመድ አስተዳደር ስልጣን ለማስጠበቅ የመረጡት በብሔሮች መካከል እሳት ለመለኮስ ነው ሲልም ይከሳል። የአሁኑ መንግስት የኢትዮጵያን ህዝብ መብት ከመርገጥ አልፎ ለቀጠናው ሰላምና መረጋጋት መደፍረስ እየተንቀሳቀሰ ነው ሲል ነው ሻቢያ እየከሰሰው መልኩ ኢትዮጵያ ላይ በግልጽ ጦርነት አውጆ ዘለፋ የጀመረው የሻቢያው መንግስት ኢትዮጵያን እንደሚያፈራርስና እንደሚበትን በግላጭ እየተናገረ ይገኛል። ከሻቢያ በኩል ይህ መግለጫ እየተሰጠው ደግሞ ጠቅላይ ሚኒስትር አብይ አህመድ ከአራት ኪሎ አሰብን በተመለከተ ጥብቅና ልዩ ትዕዛዝ በሰጡበት ወቅት ነው። በትላንትና ዕለት በአራት ኪሎ ቤተመንግስት አንድ የደህንነት ቢሮ ስብሰባ ተደርጎ ነበር። በዚህ የደህንነት ቢሮ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ስብሰባውን የመሩት ሲሆን ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰን ጨምሮ አቶ ተመስገን ጥሩነህ እና አምባሳደር ሬድዋን ሁሴን በደህንነት ቢሮ ስብሰባው ላይ ተገኝተው ነበር። ታዲያ በዚህ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን ባርበርና አሰብን በተመለከተ ጉዳዩ በግለት እንዲቀጥልና እንዲቀጣጠል ቀጭን ትእዛዝ ነው እያስተላለፉት። ዓለም አቀፉ ማህበረሰብም ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳ የሚል ጥሪ ነው አብይ በስብሰባው ላይ ያስተላለፉት። ጠቅላይ ሚኒስቴር አብይ አህመድና የጦር ኃይሎች ጠቅላይ ታማ ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት በተካሄደው በዚህ የደህነ ስብሰባ አሰብ ዋነኛው አጀንዳ ነበር። እንደሚታወቀው ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በሬ ማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናት በመገናኛ ብዙሀን በኩል በተደጋጋሚ የሚነሳ ጉዳይ ነው። አብይ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት አንድ ማብራሪያቸውም የባህር በሬ የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት አገራት ዘንድ ግልጽ እንዳልነበር የጠቀሱት አብይ አሁን ግን የባህር በር ጥያቄን ባንሳት ነውርነቱ አቁሟል ነው ያሉት። የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መር ሊሆን ይገባል የሚል ነው ሲሉ ተደምጧል። የብሔራዊ ደህንነት ምክር ቤቱ መግለጫ መንግስት በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥልና እንዲቀጣጠል የሚያስችል አ አቅጣጫ እንዳስቀመጠም አውጇል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ነው ያለው። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተወጣች እንደምትገኝም ነው በስብሰባው የተመላከተው። ይህ የኢትዮጵያ የባህር በርና የቀይ ባህር ጉዞ በዓለም አቀፍ ሀገራት በምሁራን ቅቡልነቱ ከጊዜ ወደ ጊዜ እያደገ ስለመምጣቱ ነው የሚመለከተው። ከሰሞኑ ፕሮፌሰር ብሩክ ሀይሉ የሰጡት አስተያየትም ይህንኑ የሚያመለክት ነው። ፕሮፌሰሩ ባህር በር ጥያቄ የትኞቹንም ሀገራት የማይጎዳ በአንጻሩ በትብብር ለማደግ የሚያግዝ እንደሆነ የኤርትራው መንግስት ማመን አለበት ብሏል። የኢትዮጵያ የባህር በር ጥያቄ የትኞቹንም ሀገራት የማይጎዳ በአንጻሩ በትብብር ለማደግ የሚያግዝ ነው ሲሉ ነው የፖለቲካ ሳይንሱና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ የተናገሩት። ፕሮፌሰሩ ኢትዮጵያ በኃይለ ስላሴና በደርግ መንግስታት ጊዜ ጨምሮ ለበርካታ ዘመናት አሰብንና ምጽዋን ስትጠቀም እንደቆየች ያውሳሉ። በኢትዮጵያና ኤርትራ ጦርነት ጊዜም እነዚህን ወደቦች የመጠየቅ መብት ቢኖራትም ስልጣን ላይ የነበረው መንግስት ፍላጎት በማጣቱ ኢትዮጵያ ወደብ አልባ ሀገር ሆና መቆየቷንም እያወሳሉ። ኢትዮጵያ ቀይ ባህርን ያልተጠቀመችበት ጊዜ በጣም ጥቂት መሆኑን የሚገልጹት ፕሮፌሰሩ አሁን ላይ መጠቀም ባትችልም የቀይ ባህር ጉዳይ የሚመለከታት ሀገር መሆኗን ነው የሚያነሱት። የቀረበው ጥያቄ ህዝቡ ሲፈልገው የቆየ መሆኑን በማንሳትም መንግስትም ይህንን በመጠየቁ ከህዝቡ ድጋፍ አግኝቷል፣ በማለት ነው የተደመጡት። የባህር በር ጥያቄ መልስ ያጣው ቅንነት በመግደል እንጂ ጥያቄው የትኞቹንም ሀገራት የማይጎዳ በትብብር ለማደግ የሚያግዝ መሆኑና ኢትዮጵያም ስትደራደር በምላሹ የምትሰጣቸውን ሀብት ይዛ እንደሆነ አብራርተዋል። መንግስት ባስቀመጠው አቅጣጫና ዲፕሎማቲክ በሆነ መንገድ መታገድ እንደሚገባ ይጠቁሙና የባህር በር ጥያቄን ማንም ሊያስቆሙ የማይችል በመሆኑ ሁሉም አሻራውን በማኖር ታሪካዊ ኃላፊነቱን ሊወጣ ይገባል ሲሉ ነው ፕሮፌሰሩ የተናገሩት።